የተከበራችሁ የአዋጭ ገንዘብ ቁጠባና ብድር ምድር ኃላፊነቱ የተወሰነ የህብረት ስራ ማህበር አባላቶቻችን በቅድሚያ የከበረ ሰላምታችን እናቀርባለን። አባጋ አዲስ አበባ ላሉ የህብረት ስራ ማህበሩ ምክትል ዋና ስራ አስፈጻሚና ኦፕሬሽን ዘርፍ ኃላፊ ነኝ። በተደጋጋሚ ከአባላቶቻችን በብድር ምዝገባ ዙሪያ የተለያዩ ጥያቄዎች ሲቀርቡ ነበርና በእጃችን ብዙ ሰነዶች ስለነበሩ እነዚን ሰነዶች እስከ ምናጠናቅቅ ድረስ የተወሰነ ጊዜ እንደወሰደ ግልጽ ነው። ሆኖም ግን ለአባላቶቻችን የተቀላጠፈ አገልግሎት እየሰጠን እንቀጥላለን። በዚሁ መሰረት የብድር ምዝገባው እንደሚካሄድ አስቀድሜን በተለያዩ የመገናኛ ውታሮቻችን በገለጽነው መሰረት ከሚያዝያ 7 እስከ ሚያዝያ 15 የሚካሄደው የብድር ምዝገባ ሚያዚያ 7 ላይ በዛሬው ዕለት ተጀምሯል። ምናልባት በብድር ምዝገባ ሂደቱ ያየናቸው ነገሮች ቢኖሩ ትንሽ የአባላት መጨናነቅ ታይተዋል። ምናልባት አባላት እንግዲህ ብድሩ ያመልጠናል የሚል ስጋት ኖረባቸው ሊሆን ይችላል። ዞሮ ዞሮ ግን አባላቶቻችን ታሳቢ ማድረግ ያለባቸው የብድር ምዝገባው ከሚያዚያ 7 እስከ ሚያዚያ 11 ነው የሚቀጥለውእና በተረጋጋ ሁኔታ ከስራችሁም ጊዜያችሁን አባክናችሁ ሳትመጡ በመጣችሁ ጊዜ ተስተናግዳችሁ መለስ እንድትችሉ ብድር ምዝገባው የሚቀጥል መሆኑን አውቃችሁ መመዝገብ ነው ያለባቸው። ምናልባት የብረ ስራ ማህበሩ ባለቶቻችን ማወቅ ያለባቸው ጉዳዮች ቢኖሩ ለብድር ምዝገባው ስትመጡ አንዳንድ ማስታወስ የሚገቡ ነገሮች አሉ። አንደኛ የብረ ስራ ማህበሩ አባል ሆኖ ለተከታታይ ስድስት ወር የቆጠበ መቆም መቻል አለበት፣ አንድ ሰው ብድር ስጠይቅ። ሁለተኛው እያንዳንዱ አባል እንግዲህ ዝቅተኛ የጣ መጠን ሊኖረው ይገባል። እንደሚታወቀው በደንባችን መሰረት አንድ የብድር ስራ ማህበሩ አባል ነው የሚባለው ዝቅተኛውን የጣ መጠን ወይም አስር ሼር ሲገዛ ነው። ስለዚህ ይህንንም እርግጠኛ መሆን መቻል አለባችሁ። ሁለተኛ ለብድሩ የሚያስፈልጋችሁን የቁጠባ መጠን እስከ መጋቢት ሰላሳ ድረስ በተገለጸው መሰረት ያጠናቀቃችሁ መሆን መቻል አለባችሁ። ይህንን መስፈርት ማሟላታችሁን እርግጠኛ ሆናችሁ አባላቶቻችን ቀርባችሁ መመዝገብ የምትችሉ መሆኑን እንገልጻለን። የብድር ምዝገባው እንግዲህ በተሳካ ሁኔታ እየተካሄደ ነው። የህብረት ስራ ማህበራችን እንግዲህ ለአባላቶቹ የሚሰጣቸውን አገልግሎቶች በየጊዜው የተለያዩ አሰራሮችን እየቀየሰ ተግባራዊ በማድረግ ላይ ይገኛል እና ባለፈውም ጊዜ እንገለጽ ነው የብድር ጣሪያ ማሻሻያና የቁጠባ መጠን ማሻሻያዎች ተደርጓል። 4 በመቶ እና 25 በመቶ በሚባሉ ቁጠባ አይነቶች የህብረት ስራ ማህበራት አባላቶችን እስከ ሰኔ 30 ድረስ መስተናገድ እንደሚችሉ ግልጽ ነበር። የበዛው መሰረት አሁን እያስተናግድ እንቀጥላለን እና አባላቶቻችን የተከፈተውን የብድር ምዝገባ ወቅት በመጠቀም በተረጋጋ ሁኔታ ተመዝግባችሁ በሚወጣላችሁ የብድር ስኬጁል መሰረት መረጃዎቹን የሚናደርሳችሁ እና አስፈላጊውን ሰነዳ አሟልታችሁ ስትቀርቡ የአባላቱን እንግልት ጊዜውን በሚቆጥብ መልኩ የምናስተናግዳችሁ መሆኑን ለመግለጽ እንወዳለን። አመሰግናለሁ።